ውዲያ ፉትቦል ማዕድ ተከታዮች እንዴት አላቸው? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮቹ እየደረሰ ይገኛል። አሁንም ወደ እናንተ ፉትቦል ማዕድ በወቅታዊ ፕሮፋይል ነክ እንዲሁም ጊዜውን በዋጁ መረጃዎች ሊደርሳችሁ መጥቷል። ፕሮግራሙ ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎችን ሊደርስ እንድታደርጉልን ጠይቃለን። እናሆ ፉትቦል ማዕድ ፉትቦል ማዕድ በፌስቡክ፣ በዩቲዩብ፣ በቲክቶክ ወደ እናንተ እየደረሰ ይገኛል። በሌሎችም የእግር ኳስ ፕላትፎርሞች ወደ እናንተ እንድንደርስ እንድታደርጉን እንጠይቃለን። የፉትቦል ማዕድን የቀጥታ ስርጭት፣ የዛሬውን ዝግጅታችን፣ ወቅታዊ መረጃዎችን የተመለከቱ ጉዳዮችን የምናደርስበት አንዱ መንገድ የዓለም ዋንጫ ማጣሪያ ጨዋታዎችን ይመለከታል። የመጨረሻ ጨዋታዎች እየተካሄዱ ይገኛሉ። በዚህም የምንጀምረው አምስት ግቦችን ያስቆጠረውን አዲሱ የአየርላንድ ተስፋ ትሮይ ፓሮትን በማንሳት ነው። ምድብ ስድስት ላይ የምትገኙ አይርላንድ ሪፐብሊክ ሃንጋሪን በለዚያውም ፑሽካሽ አሬና ላይ ሶስት ለሁለት አሸነፈው አሸንፋ ሁለተኛ ደረጃን ይዛ በማጠናቀቅ በቀጣይ ለሚደረገው የጥሎ ማለፍ ጨዋታ በቅታለች። እዚህ ቡድን ውስጥ ልዩነት ፈጣሪ ከሆኑ ተጫዋቾች መካከል ደግሞ ትሮይ ፓሮት አንዱ ነው። በኔዘርላንድ ክለብ ኤዜድ አልካማሪ እየተጫወተ የሚገኘው ትሮይ ፓሮት በሰባት ጨዋቶች ስድስት ግቦችን ለክለቡ አስቆጥሯል። የ23 ዓመቱ የፊት መስመር ተጫዋች ከቀናት በፊት ክርስቲያኖ ሮናልዶ ቀይ ካርድ በተመለከተበት የአይርላንድና ፖርቱጋል ጨዋታ በአይርላንድ ሁለት ለዜሮ አሸናፊነት ሲጠናቀቅ ሁለቱንም ግቦች ማስቆጠሩን እናስታውሳለን። ዛሬ ሃንጋሪ በሜዳዋ አይርላንድን አስተናግዳ ሶስት ለሁለት በተሸነፈችበት ጨዋታ ትሮይ ፓሮት ለአይርላንድ ሶስቱንም የአሸናፊነት ግቦች ማስቆጠር ችሎ ሀትሪክ ሰርቷል። ከመነመነ ተስፋ ባንዴ በሁለት ጨዋታ ስድስት ነጥብ አሳክታ ምድቧን በሁለተኝነት ያጠናቀቀችው ኖርዝ አይርላንድ ምስጋና ለትሬ ፓሮት እና ለአምስቱ ግቦች ይሁንና አሁን ለጥሎ ማለፍ መርሃ ግብር ማለፏን አረጋግጣለች። አውሮፓ ዓለም ዋንጫ ላይ በ16 ሀገራት የምትወከል ሲሆን አስራ ሁለቱ በቀጥታ ሲያልፉ አራቱ ደግሞ ቀጣይ በሚደረጉ የጥሎ ማለፍ ጨዋታዎች የሚለዩ ይሆናል። አይርላንድም ተስፋ ከሰነቋ አራቱ ሀገራት አንዷ ለመሆን የትሬ ፓሮትን አቅም ዳግም ትሻለች። ከዚህ ቀደም አርሰን ቬንገር በአርሰናል አሰልጣኝነታቸው በዚህ በአውሮፓ እና በዓለም ዋንጫ ውድድር ላይ በተለይም ለአውሮፓ ዋንጫ የፍጻሜ ውድድር ማንን ይጠብቃሉ ተብሎ ሲጠየቁ ሰሜን አየርላንድን ማለታቸው ይታወቃል። የእሳቸው ትንቢት የሰራ ይመስላል። አሁን እንግዲህ የእሳቸው ትንቢት ቤት ሰርቶ እነዚህ ተጫዋቾች ለምርጥ ብቃትነት ሰሜን አየርላንድ ሊያደርሱ ደርሷል። በሁለት ተከታታይ ጨዋታ ከትልቅ ብሔራዊ ቡድን ጋር የተገናኘችው አየርላንድ እንግዲህ በትሮይ ፓሮድ አምስት ግቦች በሁለት ጨዋታ ባስቆጠራቸው አምስት ግቦች አማካኝነት ለጥሎ ማለፍ ጨዋታ አልፋለች። በዚሁ የአፍሪካ የዓመቱ ምርጥ ተጫዋች የመጨረሻ ሶስት እጩዎችን ይፋ መሆኑን የሚያሳየኝን መረጃ እናያለን። አችራፋ ኪሚ፣ ሙሐመድ ሳላህ፣ ቪክቶር ኦሴሜሄን የመጨረሻ እጩ ሆነው የተመረጡ ተጫዋቾች ሆነዋል። ያሲን ቦኑ፣ ሮንዌን ዊሊያም እና ሙኒር ሞሆሚዲ በዓመቱ ምርጥ የግብ ጠባቂ ዘርፍ የመጨረሻ ሶስት እጩዎች ውስጥ የገቡ ናቸው። በአሰልጣኙ ዘርፍ ደግሞ የኬፕ ቨርዴው በቢስታ የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጉይ እንዲሁም የሞሮኮ ከ20 ዓመት በታች አሰልጣኝ ማህመድ ኦሃቢ ተካተዋል። የ2025 የአፍሪካ የዓመቱ ምርጥ ተጫዋች አሸናፊ በመጪው ረቡዕ ይፋ የሚደረግ ይሆናል። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድል ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ እንድታ እንድትጋሩ እንጠይቃለን። አሁን ወደ አርሰናል መረጃችን ነው የምናልፈው። ወደ ኤሚሬትስ ጉዳይ እናልፋለን። ከ23 ዓመት በፊት በዛሬው ዕለት ሀውልት እንዲሰራለት ያስቻለው ድንቅ ግብ ያስቆጠራትን የቴር ሄነሪን የጀብደኛ ግብ ሁኔታ ነው የምናስታውሰው። ቴሪ ሄነሪ አርሰናል የፈረንሳይ እና የባርሴሎና ምልክት መሆኑን እናውቃለን። ቴሪ ሄነሪ በአሁኑ ሰዓት በትንተኝነት በሲቢኤስ ስፖርት እየሰራ ይገኛል። ታዲያ ቴሪ ሄነሪ ከኤምሬት ስታዲየም ውጭ ሀውልት እንዲቆምለት ያስቻለችውን ድንቅ ግብ ያስቆጠረው ከ23 ዓመት በፊት ልክ በዛሬዋ ዕለት ነበር። ፈረንሳዊ አጥቂ ግቧን ያስቆጠረው አርሰናል በሰሜን ለንደን ደርቢ ቶትናም ሆትስፐርን ሃይበሪ ላይ 3 ለዜሮ ባሸነፈበት ጨዋታ ነው። እንደምታውቁት አርሰናልና ቶተንሃም ሆትስፐር ያላቸው የደርቢ ተቀናቃኝነት ከክለብ ባላንጣነት ከእግር ኳስ ጉዳዮችም ያለፈ የአንድ ከተማ ብሔርተኝነት ወይም የአንድ ከተማ ተቀናቃኝነት የአንድ ከተማ እጅግ የበዛ የባላንጣ መታየትነት እንዳለበት ይታወቃል። ቴነሪ በትልቁ የደርቢ ጨዋታ ከአርሰናል የሜዳ ክፍል ኳስን ተቀብሎ በርካታ የቶትናም ተጫዋቾችን ማቴው ኤቴሪንግተንን፣ ስቴቨን ካር እና ሌድስ ኪንግንን እንዲሁም ሌሎችም ተጫዋቾችን አልፎ የመጀመሪያውን ድንቅ ግብ ካስቆጠረ በኋላ ወደ ኖርዝ ባንክ ስታንዳርድ በፍጥነት በመሮጥ በስፐርስ ደጋፊዎች ፊት በጉልበቱ በመንሸራተት ነበር ደስታውን የገለጸው። ያቼ ደስታውን የገለጸባት ማራገቢያ የባንዲራ ምልክትም እስከ ዛሬ ድረስ በቴሪ ሄነሪ ስትታወስ ትኖራለች። እንዲህ አይነት ግቦችን በተለይም ቡካዮሳካ እና ማርቲኔሊ ሲያስቆጠሩ ሄነሪን የሚያስታውስ ድርጊት በማድረግ ይህችን ከ23 ዓመት በፊት የተቆጠረች ግብን እንደሚያስታውሱን እናውቃለን። እንግዲህ በዚያች ቅጽበት የካሜራ አይን ውስጥ የገባቸው ምስል በኋላ ላይ ወደ ነሐስ ሀውልትነት ተቀይራለች። ሀውልቱ የአርሰናል 125 ዓመት የምስረታ በዓል አካል ሆኖ በአውሮፓውያኑ 2011 መመረቁም ይታወሳል። በእለቱ ለክለቡ ታሪክ የተጫዋች ለአቶኒ ለቶኒ አዳምስና ሀርበርት ቻምፓንም የቆምላቸው ሀውልቶች ጭምር ናቸው የተመረቁት። ቴሪ ዳንኤል ሄነሪ በሰሜን ለንደኑ ክለብ ከአውሮፓውያኑ 1999 እስከ 2007 ድረስ በቆየባቸው ስምንት ዓመታት 226 ግቦችን አስቆጥሯል። የክለቡ የምንጊዜም ከፍተኛ ግብ አስቆጣሪን ክብረወሰን እስከዛሬ ድረስ በእርሱ እንደተያዘ መሆኑንም እናቃለን። ተመልሶ ደግሞ ቴሪ ሄነሪ ወደ አርሰናል ለመጫወት መቻሉ የሚታወሳል። ሄነሪ እንግዲህ ለልጆቹ ይህንን ሀውልት ከተወሰኑ ወራት በፊት አሳይቷቸው ታሪኩን ሲያስመለክት እንደነበረ በማህበራዊ ሚዲያ በተጋሩ ቪዲዮዎች ማየታችንን እናስታውሳለን። በድጋሚ ፉትቦል ማዕድ ላይ ነው ያላችሁት ውድ ተመልካቾቻችን። ፉትቦል ማዕድ ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ እንድታገሩ እንጠይቃለን። በዛሬው በቀጥታ ስርጭት ጉዳያችን የዓለም ዋንጫ ጨዋታዎችን፣ የእንግሊዝ ፕሪሚየር ሊግ ጉዳዮችን እና ሌሎችም የአውሮፓ እግር ኳስ ተጫዋቾችን የሚመለከቱ መረጃዎችን ወደ እናንተ እያደረሰን እንገኛለን። ዛሬ በተለየ መረጃችን ፖርቱጋል ዘጠኝ ለአንድ ያሸነፈችበትን ጨዋታ እናገኛለን። አርሜኒያን ነው ያሸነፈችው። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ፖርቱጋል እንግዲህ አርሜኒያን ዘጠኝ ለአንድ በሆነ ሰፊ ውጤት አሸንፋለች። ፈርናንዴዝ እና ኔቬ ሳትሪክ በሰሩበት ጨዋታ ነው እንግዲህ ፖርቱጋል ለዓለም ዋንጫ ማለፏን ያረጋገጠችበትን ብዙ ጎል ያስቆጠረችበትን ጨዋታ ያደረገችው ምድብ ስድስት ላይ የምትገኘው ፖርቱጋል ምድቧን በ13 ነጥብ በበላይነት በማጠናቀቅ የ2026 ዓለም ዋንጫ ቲኬቷን ቆርጣለች። በስታዲዮ ዲዮራጋኦ በተደረገው ጨዋታ ብሩኖ ፈርናንዴዝ እና ጃኦ ኔቬስ እያንዳንዳቸው ሶስት ግቦችን በማስቆጠር ሃትሪክ ሰርተዋል። ፓንካሎ ራሞስ፣ ሬናቶ ቪጋ እና ኮንሴሳኦ ቀሪዎቹን ግቦች ከመረብ አሰርፈዋል። ኤድዋርድ አስፒሪሲያን የአርሜኒያን ብቸኛ ግብ ያስቆጠረ ተጫዋች ነው። ያለ ክርስቲያኖ ሮናልዶ ወደ ሜዳቸው የገባቸው ፖርቱጋል የመጨረሻ ጨዋታውን በድል በማጠናቀቅ በዓለም ዋንጫው መሳተፏን ያረጋገጠች አራተኛዋ ሀገር ሆናለች። እንግዲህ ክርስቲያኖ ሮናልዶን በተከታታይ ለዓለም ዋንጫ የመሳተፍ ሂደቱን ሲያስቀጥል እያየ ነው። እንግዲህ ሮናልዶ ሜሲና ሞድሪች በ2006 እና በ2026 ዓለም ዋንጫ በብቸኝነት የተሳተፉ ተጫዋቾች ሆነዋል። እንግዲህ ከ2006 ከ2026 20 ዓመታት አሉ። በነዚህ ዓመታት ውስጥ መሳተፍ የቻሉ የወቅቱ የምሳሌነት ማሳያ የእግር ኳስ ተጫዋችነት የጥንካሬ በአቋም የመጽናት እና በታታሪነት የመቀጠል ምሳሌ ሆነው ቀጥሏል። ክርስቲያኖ ሮናልዶ በ40 ዓመቱ፣ ሞድሪች 39 እንዲሁም ሊዮኔል ሜሲ 38ኛ ዓመቱን እያገባደዱ የሚገኙ ተጫዋቾች ናቸው። እንግዲህ ከ እስከ 2026 ባሉ አራት የዓለም ዋንጫ ጨዋታዎች ተሳትፈዋል። በ2006 ጀርመን ዓለም ዋንጫ በ2006 የጀርመን ዓለም ዋንጫ ሀገራቸውን የወከሉት ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ እና ሉካ ሞድሪች በ2026 ዓለም ዋንጫም የሚሳተፉት ተጫዋቾች ይሆናሉ። ከዓመት በፊት የነበሩት ሶስቱ ከዋክብት ብቻ ከሁለት አስርት ዓመታት በኋላ በትልቁ መድረክ ሀገራቸውን ይወክላሉ ማለት ነው። ከነሱ ጋር አብረው ከዛሬ ሀያ ዓመት በፊት የተጫወቱ አንድም ተጫዋቾች አሁን ባለው የዓለም ዋንጫ ጨዋታ ላይ አይሳተፉም። ይህም ሊዮኔል ሜሲ፣ ሉካ ሞድሪች እና ክርስቲያኖ ሮናልዶ እንዴት በጥንካሬ እግር ኳስን እንደሚጫወቱ ለእግር ኳስ ያላቸውን ከፍተኛ ዝንባሌ ብለውም በእግር ኳስ የመታመናቸውን ጤናቸውን የመጠበቅ ከተዛማጅ ሱሶች፣ ከአልባሌ የጎንዮሽ ተግባራትና ከእግር ኳስ ሜዳ ውጭ የሆኑ አጀንዳ የሆኑ ተግባራትን ያለማከናወን ብቃትና የአእምሮ ብስለትን የሚያሳዩ አካላዊ ጥንካሬን በመጠበቅ ለዘች ተምሳሌት የሚሆኑ አንጋፋ ተጫዋቾች ናቸው። ሁሉም በአርባዎቹ። ክርስቲያኖ ሮናልዶ አርባ ዓመት ሞልቶታል። ሞድሪ ሰላሳ ዘጠኝ ዓመት ነው። በተጨማሪም የዓለማችን የአሁኑ የወቅቱ ባላንዶር መሪ የሆነው ሊዮኔል ሜሲም ወደ 39 ዓመቱ እያመራ ነው እና እነዚህ ተጫዋቾች በዓመታት ውስጥ በተከታታይ ዓለም ዋንጫን በመሳተፍ ትልቅ ሪከርድን ይዘዋል። በ2026 በአሜሪካ ካናዳ፣ እና ሜክሲኮ በጣም ራ በሚዘጋጀው ዓለም ዋንጫ አርጀንቲና እና ክሮሻ ማለፋቸውን አረጋግጠዋል። ምድቧን እየመረች የምትገኙ ፖርቱጋልም ዛሬ ማለፊያ ዋንጫውን አድርጋለች። ዘጤላ ለአንድም በማሸነፍ ወደ ዓለም ዋንጫው ማለፋ ይታወቃል። እንግዲህ ሊዮኔል ሜሲና ክርስቲያኖ ሮናልዶ ኮሎጅ ስድስት ጀምሮ እስከ 206 ለስድስት ተከታታይ ዓለም ዋንጫዎች በመካፈል ብቸኛ ሲሆኑ ሉካ ሞድሪች ሀገሩ ክሮሽያ በ2010 መድረኩ አለመሳተፏን ተከትለው እንዳለፉ ይታወቃል። እድሜያቸው ከ38 ዓመት የተሻገረው ከዋክብት ሶስቱንም የባላንዶር ክብር ሶስቱም እንግዲህ የባላንዶር ክብርን ያሸነፉ ናቸው። ክርስቲያኖ ሮናልዶም ሉካ ሞድሪችም ሊዮኔል ሜሲም የባላንዶር ክብርን ያሸነፉ ሀያ ዓመታትን በ ዓለም አቀፉ የፊፋ ውድድር የዓለም ዋንጫ የተሳተፉ ናቸው። ውድ ተመልካቾች ፉትቦል ማዕድ በቲክቶክ ፌስቡክ፣ እና ዩቱብ ገጾች ወደ እናንተ ወቅታዊ እግር ኳሳዊ መረጃዎችን እያደረሳችሁ መሆኑ ይታወቃል። ፕሮግራማችንን የአሁን ቀጥታ ስርጭታችንን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እንድታደርጉ እንዲሁም በቀጥታ ስርጭት ቻት ላይ ተሳትፋችሁ የቀጥታ ስርጭቱን የመልእክት ቦክሶች ኮሜንት በማድረግ ለሌሎች ደጋፊዎች እና የእግር ኳስ ወዳጆች እንዲደርስ ብሎም የእኛን የስራ መነሳሳት ከፍ እንድታደርጉ እንጠይቃለን። በድጋሚ አብሮነታቸው አይለየን። ቀጥሎ ገብርኤል ማጋልሽ በጉዳት ምክንያት ወሳኝ ጨዋታ እንደሚያመልጠው እናያለን። የአርሰናሉ እንግዲህ የመሀል ሜዳ ተከላካይ ማጋለሽ ብራዚል ከሴኔጋል ጋር በነበረ ጨዋታ ጉዳት እንዳጋጠሙ ይታወቃል። የተጫዋቹ ጉዳት ወሳኝ የአርሰናል ጨዋታዎች እንዲያመልጡት እንደሚያደርግም ነው የተነገረው። አርሰናል በፕሪሚየር ሊጉ በለንደን ደርቢ ከቶትናም እና ቼልሲ እንዲሁም በቻምፒየንስ ሊጉ ከባየር ሙኒክ የሚያደርጋቸው ጨዋታዎች ላይ ገብርኤል እንደማይሰለፍ በቢቢሲ በስፖርት ገጹ ያጋራን የምሽቱ መረጃ ነው። በቆም ኳሶች አጠቋቋሙ አጠቃቀሙ እንግዲህ ገብርኤል ማጋሌሽ ባለፉት ሁለትና ሶስት ዓመታት ሲሞካሽ በዘንድሮ ዓመት ደግሞ ስምንት ጎሎችን ማስቆጠሩ ምን እናውቃለን። አርሰናል በቆም ኳሶች አስር አካባቢ ኮሶች አስቆጥሯል። ገብርኤል ማጋሌሽም ትልቁን ቁጥር ይወስዳል በማቀበልም በማስቆጠርም የአርሰናል የክፍት ጨዋታ ውጤት ሲጠፋ የቆመ ኳስ ውጤት የሽሚያ የፕሪሚየር ሊጉም ትልቅ ተጽዕኖ ፈጣሪ መሆኑ ይታወቃል። በአቀሞካስ አጠቃቀሙ እየተሞካሸ የሚገኙ የአርሰናል ተከላካይ ስፍራ እንግዲህ ገብርኤል ማጋሌሽ ጉዳት ቢያጋጥመውም አርሰናል በክፍት ጨዋታ ግን ማስቆጠር ሲሳ ነው የመጨረሻ ካርዱ በማድረግ የሚመዘው ተጫዋች መሆኑን በዚህ ዓመት በሚገባ አረጋግጦልናል። በተወለደው እንግዲህ የተወለደው ገብርኤል ማጋሌሽ እንደ አውሮፓውያን አቆጣጠረ በ1997 ነው በብራዚል ሳኦ ፖሎ ከተማ። የእግር ኳስ ህይወቱንም የጀመረው በዚያቸው ከተማ አቫይ ክለብ ነው። በ2016 ለፈረንሳዊ ክለብ ሊል ዝውውሩን አድርጎ ወደ ክለቡ ሊል በ2018 ዳግም እስኪመለስ ድረስ በዩክሬን ደናሞ ዛግሬቭ እና በዛው በፈረንሳይ ትሮይስ መቆየቱን እናውቃለን። በ2020 ለሰሜን ለንደኑ ክለብ አርሰናል በ27 ሚሊዮን ፓውንድ ከፈረመ በኋላ በአሁኑ ወቅት የተጫወቱ ከሚገኙ ምርጥ የመሀል ተከላካይ ስፍራ ተጫዋቾች መካከልም አንዱ ነው። ማጋለሽ እንግዲህ በፈረንጆቹ 2023 ብራዚል ከቦሊቪያ እና ፔሩ ጋር ለነበራት የ2016 የዓለም ዋንጫ መጣሪያ ጨዋታ የወቅቱ ጊዜ አሰልጣኝ በነበሩት አሰልጣኝ ፈርናንደስ ደኔዝ የመጀመሪያ ቡድን ጥሪ ደርሶታል። ከዛ ጊዜ ጀምሮ እንግዲህ ለብሔራዊ ቡድኑ በቋሚነት እየተሰለፈ ይገኛል ግቦችንም ማስቆጠሩን እናውቃለን። ሆኖም ትላንትና ግን ከሴኔጋል ጋር በነበረ የወዳጅነት ጨዋታ በአርሰናል ሜዳ በኤሜሬትስ ላይ በተደረገው ጨዋታ ጉዳት አጋጥሞት የብሽሽት ጉዳት አጋጥሞት አርሰናል ከቼልሲ ባየር ሙንሽን እና ከደርቢ ተቀናቃኝ ቶትናሞትስበርክ የሚያደርገው ጨዋታ ውጭ መሆኑ ታውቋል። ገብርኤል ማጋሌሽ እንግዲህ እንደምታውቁት ኃይል በተቀላቀለበት አጫዋወት ከፍተኛ በሆነ አካላዊ ጥንካሬ እና በአየር ላይ ኳሶች ባለው ብልጫ ይታወቃል። ከእግር ኳስ ቤተሰቡም ከፍተኛ አድናቆት በዚህ አቋሙ የተነሳ ከአርሰናል ደጋፊዎች ማጋሌሽ እንግዲህ በአሁኑ ወቅት በራሱና በተቃራኒ ቡድን የግብ ክልል ውስጥ የሚወስድ የበላይነትም አንዱ ስሙን እንዲነሳ ከሚያደርጉ ጉዳዮች መካከል ነው። ማጋሌሽ ከቡድን ሀገር ዊሊያም ሳሌባ ጋር የፈጠሩ ጥምረትም ተቃራኒ ቡድኖች አርሰናል ላይ ግብ ማስቆጠር ከባድ እንዲሆንባቸው አድርጓል። ያንንም እንግዲህ በተከታታይ የፕሪሚየር ሊግ የቻምፒየንስ ሊግ ጨዋታዎች ግብ ሳይቆጠርበት ይልቁንም የግብ ሙከራ ሁነኛ የግብ ሙከራ ሳይደረግበት እንዲቆይ ያደረገ ብቃቱ ነው። ማጋሌሽ ከመከላከል ሚና በተጨማሪ አርሰናል በክፍት ጨዋታ ግብ ማስቆጠር በሚቸገርበት ወቅት የቆሙ ኳሶችን በማስቆጠር የአጥቂ ሚናን የሚወጣ የወቅቱ ምርጥ ተከላካይ፣ እንዲሁም በሰዓት አጠባበቁና በቦታ አያያዙ የሚደነቅ ለክለቡ የጭንቅ ሰዓት ደራሽ ተጫዋችን እስከመሆኑም መድረሱን እናውቃለን። አርሰናል እንግዲህ በ25 26 ውድድር ስድስት ነጥቦችን በመሰብሰብ የቻምፒዮንነት ተስፎን በማለም ላ ሊጉን እየመራ ይገኛል። ጥረትና ትጋት ብሎ ሞጥነት አሁን ላለበት ደረጃ ያደረሱ ገብርኤል ማጋሌሽ ደግሞ በታሪክ ምርጡ የሁለት ሳጥን ወራሪ በሚል ሲታወስ የሚኖርበትን ስራ በላቀ ደረጃ ለመስራት እየሰራ ነው። ከጉዳቱ መልስም ይህን እንደሚያስቀጥል ይጠበቃል። ወደ ተመልካቾች ፉትቦል ማዕድ ላይ ናቸው። ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁን ደግሞ በወቅታዊ ፕሮፋይል ነክ ጉዳያችን ወደ እናንተ ልንደርስ ነው። ምርጥ ብቃት ላይ የሚገኙትን የአውሮፓ የሶስት ታላላቅ ሊግ የፊት መስመር ተጫዋቾችን እንቃኛለን። ሃሪኬን፣ መባፔ እና አርሊንግ ብራውት ሃላንድ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። በቀጥታ መስመርም በቀጥታ ስርጭትም ወደ ሌሎች እንዲደርስ በቻት እንድትሳተፉና ኢንጌጅመንቱን እንድታሳድጉ እንጠይቃለን። ፉትቦል ማድ ላይ ነው ያላችሁት። ፉትቦል ማድ ወቅታዊ የእግር ኳስ አጫጭር መረጃዎችን፣ አስደናቂ እግር ኳሳዊ ጉዳዮችን፣ እንዲሁም ፕሮፋይል ነክ ወይም የእግር ኳስ ተጫዋቾችን እና የእግር ኳስ ክለቦችን የመረጃ ታሪካዊ መረጃ ዳሰሳ፣ የአጫዋወት ስልት፣ ልዩ ልዩ መንገዶች የምናደርስበት ፕላትፎርም ነው። እንዳስሳለን እንግሊዝ በጀርመን ነው ግቦችን በማስቆጠር ጥሩ ጊዜ ያሳለፉ የሚ ምርጥ የፊት መስመር ተጫዋቾች ክሊያን ምባፔ፣ ፈረንሳዊ እንግሊዛዊ ሃሪኬን እና አርሊንግ ብራውታ የሃያ አምስት አመቱ የማንቸስተር ሲቲ የፊት መስመር ተጫዋቾች ድራመት በእንግሊዝ ፕሪሚየር ሊግ ባደረጋቸው 16 ጨዋታዎች 14 ኳሶችን ከመረብ አገናኝቶ የሊጉ ከፍተኛ ግብ አስቆጣሪና ደረጃን ይዟል። በአውሮፓ ቻምፒንስ ሊግ ደግሞ ለሲቲ ባደረጋቸው አራት ጨዋታዎች ልክ እንደ ወቅቱ ምርጦች አምስት ግቦችን አስቆጥሯል። እንደ ክሊያ መባፔን ሀሪኬን ማለት ነው። ለሀገሩ ኖርዌይም በዚህ የውድድር ዓመት እስካሁን ባደረጋቸው ጨዋታዎች 14 ግቦችን አስቆጥረዋል። በሌላ በኩል ፈረንሳይ የፊት መስመር ተጫዋች ክሊያ መባፔ ደግሞ በዚህ ውድድር ዘመን ድንቅ ጊዜ እያስስሙ ቀዳሚ ነው። የሪያል ማድሪዱ ተጫዋች ክሊያን ምባፔ በስፔን ላሊጋ በወድር አመቱ ማድረ የላሊጋውን ከፍተኛ ግብ አግቢዎች ደረጃ በመምራት ላይ ይገኛል። በአውሮፓ ቻምፒየንስ ሊግ ቡድኑ ድል እንዲያደርግ ትልቁን አስተዋጽኦ ያበረከተው እንግዲህ ክሊያን ምባፔ በአራት ጨዋታዎች አምስት ግቦችንም ከመረብ አሳርፏል። የ26 አመቱ ምባፔ ለሀገሩ ፈረንሳይ በ2026 እስካሁን ባደረጋቸው ጨዋታዎች አምስት ግቦችንም ማስቆጠሩ ይታወቃል። እንግሊዛዊ ሰላሳ ሁለት ዓመቱ የባየር ሙኒክ የፊት መስመር ተጫዋች አሪኬን በዚህ ውድድር አመት ስገታማ ጊዜ እያሳለፉ ከሚገኙ አንጋፋ አጥቂዎች መካከልም ስሙ በቀዳሚነት የሚነሳ ሌላኛው ተጫዋች ነው። በውድድር አመቱ በጀርመን ቡንደስሊጋ እስካሁን ባደረጋቸው አስር ጨዋታዎች 13 ግብ በማስቆጠር የቡንደስሊጋውን ኮከብ ግብ አስቆጣሪነት ይመራ። በአውሮፓ ቻምፒየንስ ሊግ ለሙኒክ ባደረጋቸው አራት ጨዋታዎች አምስት ግብ በማስቆጠርም ድንቅ ጊዜን እያሳለፈ ነው። በዲኤፍቢ ፖካል እና በሱፐር ካፕ ደግሞ አራት እና አንድ ግብ ማስቆጠር የቻለው ሀሪኬን በሁሉም ውድድር ለሙኒክ ሶስት ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። ሀሪኬን ለሀገሩ እንግሊዝ ስድስት ግቦችን በማስቆጠር ብሔራዊ ቡድኑ ጥሩ ጊዜ እያሳለፈ ይገኛል። ምርጥ ብቃታቸውን እያሳዩ የሚገኙ ሶስቱም ተጫዋቾች የሚጫወቱበት ሊግ የኮከብ ግብ አስቆጣሪነት ደረጃውን እየመሩም ይገኛሉ። የወቅቱ የፊት መስመር ድንቅ ተጫዋች በአውሮፓ ቻምፒዮንስ ሊግ በተመሳሳይ አምስግቦችን ያስቆጠሩ ሲሆን ማን የተሻለ የውድድር አመት ይጨርሳል የሚለው በጉጉት የሚጠበቅ ጉዳይ ነው ውድ የፉትቦል ማዕድ ተከታዮች ፉትቦል ማዕድ በእሁድ የወቅታዊ እግር ኳሲያዊ እና ፕሮፋይል ነክ መረጃዎቹ ወደ እናንተ እየደረሰ ይገኛል ፕሮግራሙ ለሌሎች እንዲደርስ ላይ ኮሜንት ሰብስክራይብ እና ሼር በማድረግ እንድታገዙ እንጠይቃለን። ፉትቦል ማድ በቲክቶክ፣ በፌስቡክ፣ በዩቲዩብ እግር ኳስ አጫጭር መረጃዎች በእግር ኳስ ሾርት፣ በእግር ኳስ ፕሮፋይል ደግሞ የእግር ኳሶች ተጫዋቾችን ታሪክ፣ የእግር ኳስ እድገት፣ የአጨዋወት መንገድ፣ የክለቦችን አመሰራረት እኒነ የመሳሰሉ ልዩ ልዩ ጉዳዮች እናደርሳለን። ደግሞ በፕሪሚየር ሊግ በቡንደስ ሊጋ፣ በቻምፒየንስ ሊግ በስፔን ላ ሊጋ በጣሊያን ሴሪ እና በሌሎችም የአውሮፓና አፍሪካ ሀገራት የሚሰሙ እግር ኳስ ወቅታዊ መረጃዎችን እናደርሳለን። እናንተም ይህን የፉትቦል ማዕድ ዝግጅት ወደ ሌሎች እንዲጋራ ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታደርሱ እንጠይቃለን። አሁን በቀጥታ የምናልፈው ወደ እለቱ ፕሮፋይል ነክና የመጨረሻ መረጃችን ይሆናል። ወደደውን ድንቅ የተከላካይ አማካኝ ተጫዋች የውሻውን ስራ የሚሰራው በድሮ የእግር ኳስ ቋንቋ የውሻውን ስራ የሚሰራው ተጫዋች የመሀል የተከላካይ አማካይ ይባላል። በዚህም ከሚታወቁ የፕሪሚየር ሊጉ ተጫዋቾች ቀዳሚው ፖል ስኮልስ ነው። በማንችስተር ዩናይትድ ቤት የራሱን ትልቅ አሻራ ያስቀመጠ እና በሰር አሌክስ ፈርጉሰን የሚወደድ ተጫዋች ነው ፖል ስኮልስ። እንግሊዛዊው የቀድሞ የማንቸስተር ዩናይትድ የመሀል ሜዳ የተከላካይ አማካኝ ተጫዋች ፖል ስኮልስ በእግር ኳስ ህይወቱ ከቀያ ህጣናቶቹ ጋር ስኬታማ ጊዜን ማሳለፉን እናስታውሳለን። በእንግሊዝ ብሔራዊ ቡድንና በእግር ኳስ ታሪኩ ከታዩ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ የሆነው ስኮልስ በቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ተወዳጅ እንደነበረ አይዘነጋም። ፖል ስኮልስ 11 እንግሊዝ ፕሪሚየር ሊግ ዋንጫዎችን በማሳካት ከእንግሊዛውያን ተጫዋቾች ሁሉ ቀዳሚውም ነው። የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ጨምሮ በእግር ኳስ ህይወቱ በአጠቃላይ ሀያ አምስት ዋንጫዎችን አሳክቷል። ስኮልስ በክህሎቱ ኳስ በማቀበል ብልሃቱ እና ከርቀት በመምታት በማስቆጠር ብቃቱ ሁሌም የሚታወስ ተጫዋች ነው። ፖል ስኮልስ በማንችስተር ቤት 718 ጨዋታዎችን ለማንችስተር ዩናይትድ በማድረግ በክለቡ ታሪክ ከሪያን ጊግስ፣ ጄምስ ሃሪሰን እና ቦቢ ቻርልተን በመቀጠል በርካታ ጨዋታዎችን ያደረገ አራተኛው ተጫዋች መሆኑ ስሙን በኦልትራፎርድ ከፍ አድርጎ አስቀምጧል። በፈረንጆቹ 2011 ራሱን ከእግር ኳስ ዓለም ማግለሉን ቢያሳውቅም ጫማውን ከሰቀለበት በማውረድ በፈረንጆቹ 2012 እንደገና ወደ ሜዳ በመመለስ መጫወቱ ይታወሳል። ስኮልስ ጫማውን ከሰቀለበት በማውረድ ለአንድ የውድድር ዘመን ከተጫወተ በኋላ በፈረንጆቹ 2013 በድጋሚ ወደ ሜዳ ላይ መለስ ራሱን ከእግር ኳስ ዓለም አግልሏል። ፖል ስኮልስ ለእንግሊዝ ብሔራዊ ቡድን 66 ጨዋታዎችን ያደረገ ሲሆን በ1998ና 2002 የዓለም ዋንጫ እንዲሁም በ2000 እና 2004 የአውሮፓ ዋንጫ ሀገሩን ወክሏል። በ1998/99 ድር ዘመን ማንቼስተር ዩናይትድ የሶስትዮሽ ክብር ባለቤት ሲሆን ስኮልስ የቡድኑ ወሳኝ ተጫዋች እንደነበርም ይታወሳል። በፈረንጆቹ 2004 የቀድሞ የብራዚል ብሔራዊ ቡድን ተጫዋች ሶቅራጠስ ስለ ስኮልስ ተጠይቆ በሰጠው ምላሽ ስኮልሰን ሲጫወት ማየት ያስደስተኛል በማለት ተናግሮ እንደነበርም የህይወት ታሪኩ ሰነድ ያሳየናል። የቀድሞ የፈረንሳይ ብሔራዊ ቡድን ኮከብ ዚነዲን ዚዳን በበኩሉ ስኮልስ ያለ ጥርጥር የትውልዱ ታላቅ አማካኝ ነው ሲልም መናገሩን እናስታውሳለን። ሮናልድ ሄኔ ሆጎቾ፣ ሊዩስ ፊጎ፣ አንድሬሽ ኢኔሽታ፣ ክርስቲያኖ ሮናልዶ፣ ዋይኔ ሩኒ፣ አለን ሽረር የስኮልስ ልዩ የእግር ኳስ ተሰጥኦ አድናቂ ከሆኑት መካከል አንጋፋና የአሁን ተጫዋቾች ናቸው። ስኮልስ ኳስን ከመቀበሉ በፊት በዙሪያው ያሉት ያለውን ነገር ጠንቅቆ የሚያነብ ነው። በግንዛቤውና በግሩም ንክኪውም ባለፉት በጨዋታው ልዩነትን በመፍጠር ባለፉት አመታት በተንታኝነት ሲያገለግል ነበር። እንግዲህ ፖል ስኮልስ በኦቲዝም ህመም የሚሰቃየውን ልጁን ለመንከባከብ ሲል በቅርቡ የተንታኝነት ስራ ማቆሙ ነው እና ሙሉ በሙሉ ልጁን ለመንከባከብ ወደ መንከባከብ ትኩረት እንደሚያደርግ መናገሩ ይታወቃል። ባለፉት አመታት እንግዲህ በእግር ኳስ ታሪኩ ከታዩ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ የሆነው ፖል ስኮልስ በፈረንጆቹ 1974 በዛሬዋ ቀን ነበር የተወለደው። ፖል ስኮልስ የፈርጉሰን ፍሬ የያን ጊዜው የማይንስር ዩናይትድ ትልቁ ቡድን የፈርጊ ቤቢ ከሚባሉት ከነቤግሃም ጋር አብሮ የሚነሳ ስም ነው እንግዲህ እኛም ዛሬ የልደቱን ቀን በማስመልከት ወደ እናንተ በእግር ኳስ አጫጭርና ፕሮፋይል ነክ በሆነው መረጃችን አድርሰናቸዋል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ እንግዲህ ዘወትር ወደ እናንተ በእንዲህ አይነት እግር ኳሳዊ ወቅታዊ እና ፕሮፋይል ነክ መረጃዎች እንዲደርስ እንድታደርጉልን በትህትና እንጠይቃለን። እንዳልናችሁ ቅድም ፉትቦል ማዕድ በዩቲዩብ፣ ፌስቡክ፣ ቲክቶክ በቀጥታ ወደ እናንተ ይደርሳል። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ እና ሼር አድርጉ። ሌሎችም እንዲደርስ እንድታደርጉ እንጠይቃለን። ለአሁን በፕሮፋይል ነክ በአጫጭር እግር ኳሳዊ መረጃዎች እና በሌሎችም ጉዳዮች ወደ እናንተ ያደረስናችሁ ዝግጅት ይህን ይመስላል። ሰላም።